በዛሬው የመለኛ ቪዲዮ የብረት ምጣድ ጥብስ እንዴት እንደምጠብስ አሳያችኋለሁ። ይህን ጥብስ ብዙውን ጊዜ ለበዓላት ወቅት የምናዘወትረው የጥብስ አይነት ነው። ቢቢ ውስጥ የምትኖሩ ከሆነ ይህን ጥብስ ብትሞክሩ እመክራችኋለሁ። በዛሬው ቪዲዮ ምንም አይነት የማጣፈጫ ቅመሞች ሳንጠቀም ጥብሱን እንዴት ማጣፈጥ እንዳለብንም እነግራችኋለሁ። ተጨማሪ የጥብስ አይነቶችን መመልከት ከፈለጋችሁ እንደ ዝልዝል ጥብስ፣ መረቅ ያለው ጥብስ፣ የጋዝ ላይት ጥብስ፣ የዶሮ ጥብስና ሌሎች የጥብስ አይነቶችን እዚሁ ገጻችን ላይ ታገኛላችሁ። ከናንተ የሚጠበቀው ቪዲዮ መፈለጊያው ላይ መለኛ የሚለውን ቃል በማስቀደም የምትፈልጉትን የጥብስ አይነት መፈለግ ብቻ ነው። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የዶል ምልክቱን መጫን እንዳዘነጉ። የተለያዩ የባህር ማዶ እንዲሁም የሀገር ውስጥ ምግቦችን መማር የሚፈልጉ ወዳጅ ዘመድ፣ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። እዚህ ገጻችን ላይ ቪዲዮዎች ረጋ ብለው ከሰፊ ገለጻ ጋር የምታገኙበት ገጽ ነው። የዛሬውን የብረት ምጣድ ጥብስ ስለማዘጋጀት አስቀድማችሁ እሳት ታያይዛላችሁ እንጨት ምስሉ ላይ በምትመለከቱት መሰረት ዙሪያውን ትደረድሩና ቶሎ እንዲያያዝላችሁ የተወሰነ እንጨት በቀጫጭኑ ሰነጣጥቃችሁ ከላይ አስቀምጡበት። እንጨቱ እስኪያያዝልን ድረስ ስጋ እንከትፋለን። ስጋውን ስትከትፉት ለአበላላ ምቹ እንዲሆን አድርጋችሁ ክተፉት። ዛሬ የምንጠቀመው ሥጋ ስጋ የፍየል ስጋ ሲሆን እናንተ ከፈለጋችሁ የበሬ የበግ መጠቀም ትችላላችሁ። የፍየልና የበግ ስጋ ብዙውን ጊዜ በብረት ምጣድ ሲጠበስ በተጨማሪ እዚህ ጥብስ ላይ ጎድን ብትጨምሩበት የበለጠ ጣፋጭ ይሆንላችኋል። እሳቱ ምስሉ ላይ በምትመለከቱት መሰረት ቆንጆ ሆኖ ሲነድላችሁ ከላይ ብረት ምጣዳችሁን ትጠዳላችሁ። እሳቱ ቶሎ እንዲያያዝላችሁ ከፈለጋችሁ ቤንዚል፣ ጋዝ እንዲሁም ናፍጣ መጠቀም ትችላላችሁ። ነገር ግን ፈጽሞ ማብዛት የለባችሁም። ትንሽ ጠብ ካረጋችሁ በቂያችሁ ነው። ብረት ምጣዱ በተወሰነ መልኩ ከጋለላችሁ በኋላ ከፍየል ስጋው ላይ ላት ጨምራችሁ በደንብ አርጋችሁ ተሟሹታላችሁ። የፍየል ስጋው ላይ ላት ካላገኛችሁ ጮማ መጠቀም ትችላላችሁ። ከጮማው በተጨማሪ ዘይትን ብታደርጉበት ችግር የለውም። እዚህ ጋ አንድ መጠንቀቅ ያለባችሁ ነገር ዘይትን ብትጠቀሙ፣ ላትን ብትጠቀሙ እሳት የመሳብ ባህሪ ስላለው ረዘም ያለ ማማሲያ ብትጠቀሙ መክራችኋለሁ አለው። ላቱን ብረት ምጣዱ ላይ ካረጋችሁት በኋላ ምስሉ ላይ በምትመለከቱት መሰረት በደንብ እያሽከረከራችሁ ምጣዱን ታዳርሱታላችሁ። የምትጠቀሙት የብረት ምጣድ ለሌላ ነገር ከተጠቀማችሁት፣ ለምሳሌ አሻሮ ለመቁላት ከተጠቀማችሁ አስቀድማችሁ በደንብ ማጠብ ይኖርባችኋል። በደንብ ካጠባችሁት በኋላ ላቱን ከመጨመራችሁ በፊት ቀዝቃዛ ውሃ ከላይ ጨምራችሁ በደንብ ታፈሉበትና ውሃውን ደፍታችሁ አንድ ያለቅልቃችሁ መለሳችሁ አሟሽታችሁ መጠቀም ይኖርባችኋል። ሳታጥቡ ከተጠቀማችሁት የአሻሮውን ቃና ሊይዝባችሁ ይችላል። ምጣዱን በላቱ በደንብ ከሟሻችሁት በኋላ ላቱን ታስወግዱና አስቀድማችሁ አጥንቱን ጨምራችሁ ትጠብሳላችሁ። አጥንቱ ተጠብሶ ሙሉ ለሙሉ ቀለሙን ከቀየረላችሁ በኋላ ከላይ ከትፋችሁ ያዘጋጃችሁትን ስጋ ትጨምራላችሁ። እዚህ ጋር ስጋውን ስትጨምሩ ከፍተኛ ሙቀት ከስር ካላገኘ ስጋው ውሃውን ሊተፋባችሁ ስለሚችል፣ እሳቱን ወደ ውስጥ ገፋ ገፋ አድርጋችሁ ሞቅ አድርጋችሁ ማያያዝ ይኖርባችኋል። ይህን የጥብስ አይነት በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁልን ፎቶና ቪዲዮ ላይ ሀሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ታዲያ እዚህ ግሩፕ ላይ መላክ ያለባችሁ ፎቶ ከዚህ በፊት በመለኛ ገጽ ያሳየናችሁን የምግብ አይነት ብቻ መሆን አለበት። እኛ ያላሳየናችሁ የምግብ አይነት ላይ ሀሳብ እንዲሁም ማስተያየት መስጠት አንችልም። ጥብሱ ምስሉ ላይ እንደምትመለከቱት በከፊል ከጠበሳችሁት በኋላ የተወሰነ መረቅ ይኖረዋል። መረቁን መመገብ ከፈለጋችሁ ተጨማሪ የፈላ ውሃ አርጋችሁ መመገብ ትችላላችሁ። ነገር ግን እኔ ውሃውን እስኪጨርስ ድረስ በደንብ አብስየዋለሁ። ውሃውን ጨርሶ በሚገባ ከበሰላችሁት በኋላ ከላይ አራት የሾርባ ማንኪያ ለጋ ቂቤና የምትፈልጉትን ያህል ጨው ትጨምራላችሁ። ቂቤ እንዴት እንደሚነጠር መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። ስጋው ላይ ቂቤውን ጨምራችሁ በደንብ ከለወሳችሁት በኋላ ከላይ ተለቅ ተደርጎ የተከተፈ ቀይ ሽንኩርት ትጨምራላችሁ። እዚህ ጋር ከቀይ ሽንኩርቱ በተጨማሪ የበለጠ ጣፋጭ እንዲሆንላችሁ ከፈለጋችሁ ሁለት የሾርባ ማንኪያ ደቆ የተከተፈ ነጭ ሽንኩርት ጨምሩበት። ጥብሱ ላይ ሽንኩርት ማትወዱ ካላችሁ ከዚህ በፊት ያሳያችሁን የቀይ ሽንኩርት ዱቄት ማድረግ ትችላላችሁ። የቀይ ሽንኩርት ዱቄት ልጣጩን ተጠቅሟችሁ እንዴት ማዘጋጀት እንደምትችሉ ከዚህ በፊት በመለኛ ገጽ ስላሳየናችሁ፣ እዚሁ ገጻችን ላይ ማግኘት ትችላላችሁ። አሁን ቃሪያና የሮዝሜሪ ቅጠል ከላይ ታደርጋላችሁ። ጥብሱ ትንሽ ቃጠል እንዲያደርጋችሁ ከፈለጋችሁ ቃሪያውን ከነፍሬው መክተፍ ይኖርባችኋል። ይህን የመለኛ ቪዲዮ እስከዚህ ድረስ ከተከታተላችሁት የት አካባቢ የሆናችሁ እንደምትመለከቱት አስተያየት መጻፊያው ላይ ጻፉልን። እንዲሁም የዩቲዩብ ገጻችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቱን መጫን እንዳዘነቁ። እዚኛው የመለኛ ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ስለሆነ እርጫችሁ አድርጉት። እዚህ ጋር እንደ አማራጭ የተለያዩ የአልኮል መጠጦችን ከላይ መጨመር ትችላላችሁ። ብዙውን ጊዜ ጥብስ ሲዘጋጅ ቀይ ወይን ሲጨመርበት ልዩ የሆነ ጣዕም ይሰጠዋል። ከወይኑ በተጨማሪ በቤቱ ውስጥ ሶይ ሶስ ካላችሁ ከላይ የተወሰነ ብትጨምሩበት ደግሞ የበለጠ ቆንጆ ጣዕም ይይዝላችኋል። ጥብሱ ምስሉ ላይ በምትመለከቱት መሠረት በሚገባ ከበሰለላችሁ በኋላ ተጠንቅቃችሁ ወደ ትሪ ትገለብጣላችሁ። ጥብሱን ወደ ትሪው ከገለበጣችሁ በኋላ የቀዘቀዘባችሁን ጥብስ ለማሞቅ እንዲሆናችሁ ብረት ምጣዱን እሳቱን ሳታጠፉ እዛው መተው ይኖርባችኋል። በቤት ውስጥ የብረት ምጣድ ጥብስ እንግዲህ እኛ እንዲህ ነው የምንጠብሰው። ሁላችሁም እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።